የሃኒቹ አያት መጡ። የወይዘሮ ሚላት እናት ወደ እነ ምናሴ ቤት ጎራ ብለዋል ማለት ነው። እንግዲህ የወይዘሮ ሚላት አያት ሃኒ ከስራ ወደ ስራ ስትገባ፣ ከቤቷ ስትመጣ ሀሴት ብለው ነበር የተቀበሯት ማለት ነው። እሷም ደግሞ ያው እየፈራችን በማሰርጃ መከሬ ነገር ግን ተቀባይ አለ ያገኘችም ነበር ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ድን የተከበራችሁ ድን ሰዎች እንደተናችሁ ፈኔ ካሉ ሰላም አልহামዱሊላህ ረቢል አለም በእያላችሁ ሰላማችሁ ዝክት ይበል ለቻናል ሲሆናችሁ ሰብስክራይብ ለሽር ሼር ያደርጋችሁ ቤት ሰብሁን ለማታበራታ ነው እንግዲህ ባለፈው ሃኒ ትልቅ ዱብዳ ነበር ያለፈ ያሰማችው ማለት ነው። እሱ ምንድን ነው አራት መቶ ሺ ብር ይታከማሉ ተብሎ ሁለት መቶውን ያው በድርጅታቸው መልክ ወይዘሮ ሚላት ሊችሉላት ነበር የተባባሩት ማለት ነው። አሁን ግን ዶክተሩ ባዩሽ ገዝተዋለች፣ ያው ወደ ስድስት መቶ ሺ ብር ጠይቋታል ሀኒን ማለት ነው።

ተኝታ እንግዲህ ምግብ ነይ ንስራታን ሽ እያለች ስታስቸግራት ሀና ሰራተኛ ይሁን ለምን አትሰራም? እኛም መሰር እኛ ለምንድን ነው የምንሰራው? እያለች ነበር እና የግዴታ ግን ተቀስቅሳ እየሰራች ነበር ማለት ነው። ሰራተኛ የት ማሰራው እያለች ከሀና ጋር ፎክር ይዛለች። ያው ሰላም ደግሞ እንደዚያ ስትል አትወዳትም ማለት ነው። እንደው አንቺን እህቴ እንዳትሆን እህቴ ሆነች ደግሞ አድሜ ልኬን ስቃጠን እንዲያኖር እያለች እየነገረች ነበር ማለት ነው። ሰላም እንግዲህ እርግብና ሀናም እንዴት ተፋጠጡ ናቸው። እርግብም ደግሞ እናቴ እናት ወዴ ይመሰክራል እናቴ አምናለች ወደኛለች እያለች ነበር። እንዲሁም ደግሞ የወይዘሮ ሚላት እናት ሀናን አርጋ ነበር የተቀበለቻት እንግዲህ ሀሴት ማለት ነው። ከሰላም ጎደሚታ ቤት ገብተው ሲመጡ እርግብ ጋር የሆነ ሲያወት በጣም ነበር የተቆጡት። እንዴት ነው ምንድን ነው ደሞ ይች ነበር ያመት ማለት ነው። ይችናት ሀሴት ስትላቸው እየቀለዳችሁ ነው ብለው እንትን አሉ ማለት ነው። ነገር ግን ሀሴት እንደሆነ ስት ከዚያ በኋላ እንግዲህ ይቅርታ ችግር የለውም እየተባባሉ ነበር። አሁን ላይ እንግዲህ ወይዘሮ ሚላት ሀናም በጣም እያሰቃየች ነው። በጣም ድራማም ቢሆን አንድ ሰው እንዴት ነው እናትን ባትሆንም ያኔ የእነሱ ቤተሰብ ባትሆንም ሰው በሰውነት የከበር ና ማክበር ነበረባት። አባት የዚህ ምክንያት ላይ ነቅሮ አያ ለምን ያስፈልጋል? ምክንያቱም አንድ እናቱ ያልሆነ ሰው ከሌላ ሰው ጋር እናቴ ብሎ መኖር አይችልም ወይ ማለት ነው። ስለዚህ በአቶ ወልዲያትም እራሱ እንደ እናት ማሰብ አለባት። ማን እዝክን ያክል ወይዘሮ ሚላት ሀና ላይ ማንደዝ ሀናን መጥራት አልነበረባቸውም ማለት ነው። እንደኔ ያው ልጅ ልጅ ሆኖ ግን ማንኛውም ሰው ደግሞ እንደ ልጅ ማየት ይቻላል እና ሀናን በጣም እያሰቃየቻት ነው ወይዘሮ ሚላት። ወይዘሮ ሜላት እንግዲህ ሀታ እናታቸው እናቷ ተረጋጊ፣ ለምን ነው አት ፍጠን እንደዚህ እያሉ ሊያስረዷት ሲሉ ምንም ቦታና ጊዜ አልሰጠቻቸውም ማለት ነው። እንግዲህ እሷ ያው ሀሴት ያቺት ትምህርት ላይ ነበር እያሉ ከምታ ቤት ወጡ ማለት ነው። እዚህ መሀል ደግሞ ሀኒ አንቹም ደግሞ አንቺ በእናትሽ በአንድ ሰው ታሸንፈኝ፣ እኔ ደግሞ በአባቴና በአያቴ አሸንፍሻለሁ። አያቴና አባቴ አምናዋለ እያለቻት ነበር ማለት ነው። እንግዲህ የወይዘሮ መላት እናት እርግብ ቁጭ አድርጋ፣ እንዴት ነው እኔ ያቺን አይቼ እኮ ሀሴት መስላኝ ነበር እየተባሩ ሲያወሩ እንግዲህ እሷ ታሪክ አላት ወይም ደግሞ ምስክርነት የያዘች ነገር አላት እንጂ እኔም ልጅ ነኝ እሷም ልጅ ነኝ እየተባባለ ነው ያው እንግዲህ አንቱ የምታቁን ነገር ታለው ስትፈራዱ ስትላቸው እኔ ምን አቃለሁ አሏት ማለት ነው እንግዲህ ምርመራው ሲመጣ ይነቃል ሁሉም ይታወቃል ሁሉም እያለች ነበር ሀኒ ማለት ነው ሀኒን እንግዲህ በጣም ነው ወደዷት ወይዘሮ ሜላት እናት ማለት ነው። እንግዲህ እርግብም ደግሞ ፍሳ ደወለች፣ ሰው መቷል፣ እንደዚህ እያለች እየተጨነቀች ነበር። አብሶ እቺ ሰራተኛ ትመስለኝ ነበር ሀሴት አይደለችም እያለ በምትከራከር ሰዓት በጣም ነበር የጨነቃት ማለት ነው። እና እንግዲህ ባዮች ታስቀየረችው በጣም ከባድ ነው። ድል ለሀንዬ እንላለን ማለት ነው። ግን ደግሞ እኔ ከምርመራም ወደ እንትን ያለ እና ዴት ነገር ወይዘሮ የሚላት ሀና ላይ እንደዛ መሆኗ አንዳንድ ጊዜ በጣም እንትን ትላባታለኝ፣ በጣም ተቆጣታለች። ብቻ የሆን ነገር አለ አይደል? እና ቆይ ለልጇን ባትሆን ለምን እንደዛ ታደርጋለች ማለት ነው። ብቻ እንግዲህ ውድ ሰዎች አዲስ ነገር ቀጣይ እናያለን ማለት ነው እንግዲህ የምርመራን ነገር ሁሉም እንጠብቃለን።